ዶይሞይ አብዮታዊ የኢኮኖሚ ድሳት በመባል ይታወቃል። የደቡብ ምስራቅ እስያዋ ሀገር ቬትናም ለሀገራዊ አንድነትና ብሔራዊ ጥቅም የተረጋጋ ኢኮኖሚን እንዲሁም ፈጣን እድገትን ልዩ ትኩረት የሚሰጠው የኢኮኖሚ ሪፎርማ ከ1990ዎቹ በፊት እጅግ ድሃ ከሚባሉ ሀገራት ተርታ ተሰላፊ የነበረችው ቬትናም ከነበረችበት እጅግ የከፋ ድህነት ተነስታ መካከለኛ ገቢ ካላቸው ሀገር ተርታ መሰለፍ የቻለች ሀገር ናት። ቬትናም ዛሬ የምግብ ሉዓላዊነትን ከማረጋገጥ አልፋ የኢኮኖሚ ሪፎርማን ዶይሞይን መሰረት በማድረግ ባለፉት ሰላሳ ዓመታት አስደናቂ የሚባል የኢኮኖሚ እድገትና ማህበራዊ ለውጥን እያስመዘግ ገበች ትገኛለች። ኢትዮጵያም በተመሳሳይ ሁኔታ በግብርና ላይ የተንጠለጠለ የኢኮኖሚ ግንባታዋን በሀገር በቀል የኢኮኖሚ ማሻሻያ አስተካክላ ወደ ብዝሃ ዘርፍ የኢኮኖሚ ግንባታ ተሸጋግራለች። ይህ የኢኮኖሚ ሽግግሯም ከአፍሪካ ቀዳሚዋ ተመሳይ ሀገር የሚያደርጋት ነው። አይምኤፍ ወይም ወርልድ ባንክ የኢትዮጵያ ሪፎርም በዓለም ላይ ምሳሌ ሊወሰድበት የሚገባ በመንግስት ቁርጠኝነት የተመራ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 በዓለም አቀፍ ተቋማት እየተመሰክረላት ያለችው ኢትዮጵያ የጋራ ሕብረት የዜጎችን መሻት ለመሙላት የሚያስችላት ስለመሆኑ ይነሳል። ሁሉንም ዜጎች በፍትሐዊነት ተጠቃሚ ያደረገ እድገት የዜጎችን መሻት ለመሙላት የሚያስችላት ስለመሆኑም ይነሳል። ለላብ ብዙ ዋጋ ባለመስጠታችን አንድነታችንን በላብ ሀገርን ለማሳደግ በጋራ ላይ የሚያስተሳስሩን ነገሮች ላይ ባለማድረጋችን ዛሬ ተረጂ እንድንሆን ሆነናል ነገር ግን ከዛ ደግሞ ለመውጣት ችግራችንን እናውቀናል፣ ግን በጋራ ከሰራን እናድጋለን። የጋራ አጀንዳ በመያዝ ጥቃቅን ነገሮች ላይ ልዩነቶች እንደተጠበቁ መነጋገር እንችላለን፣ መወያየት እንችላለን። አካሄዶች ላይ ፖሊሲዎች ላይ ግን የጋራ አጀንዳ ሀገራዊ አጀንዳ የሚባል ጉዳይ አለ። ጉልበት ከተሰበሰበ አቅም ከተሰበሰበ ደግሞ ሀብታችንን የተሰጠንን በረከቶቻችንን በአግባቡ ተጠቅመን የሚታለመው የሚታሰበውን የኢኮኖሚ ግብ ከፍታ ብልጽግና ማረጋገጥ ይቻላል። የሀገር የእድገት ጉዞ የተቃና የሚሆነው በዜጎች አቅምና ቆራጥነት መሆኑን የዓለም ተሞክሮ ያመላክታል እና ይህንን መከተል ለራስም ለሀገርም በርካታ ትሩፋትን የሚያስገኝ እንደሆነ ታምነውበታል። ኢትዮጵያ ወደፊት የሚገባት ስፍራ ላይ ለማድረስ የሚጠይቀው መስዋዕትነት የላብ መስዋዕትነት ነው። ይሄን ሌላ መስዋዕትነት ደግሞ የሚገለጸው በየዘርፉ በምናሳየው ቁርጠኝነት ነው። ኢትዮጵያውያን ሀገራችንን ለማሳደግ በእያንዳንዱ የስራ መስክ ውስጥ ያሉ ዜጎች በስራ ገበታቸው ላይ የሚያሳዩት ትጋት ወሳኝነት አለው። ቻይናም፣ ኮሪያም፣ ሲንጋፖርም፣ ጀርመንም ሁሉንም ብንወስድ ያለ መስዋዕትነት የገነቡት አገር አይደለም። አገርን መውደድ በብሔራዊ ጥቅም ዙሪያ መሰብሰብን ይጠይቃል። ኢትዮጵያ ብሔራዊ ጥቅሞቼ ብላ የምትላቸው ላይ በአንድነት በጽናት መቆምን ይጠይቃል። እነዚህን ማድረግ ከቻልን ነው ትናንት የተከፈለልን የደም መስዋዕትነት በላብ መስዋዕትነት ተተክቶ የእድገት ምሳሌ መሆን እንድትችል የሚያደርጋትን ነገሮች ማስመዝገብ የምንችለው ይሄን ማድረግ ስንችል ነው። ለትውልድ የሚጠቅም እውቀትን ክህሎትንና የሥነ ምግባር እሴቶችን ለይቶ በማስተማርና ከሙስናና ብልሹ አሰራር መጽዳትም ማኅበራዊ ደህንነትን በማረጋገጥ ሀገራዊ አቅምን ለመፍጠር የሚያስችል ስለመሆኑም ይነሳል።